ፀናት እና ኪራ ፍቅራቸው እንደገና አድሰው እየተደሰት ነው። በጣም ደስ ይላል። ከዛ ሁሉ መከራ ስቃይ፣ ከብዙ መከራ ውስጥ ወጥተው እንግዲህ ኪራና ፀናት ዛሬ እንግዲህ ሙሽራው ሙሽሪት ሆነዋል ማለት ነው። ፍቅራቸውን እየተገላለጹ በፍቅር እየኖሩ ይገኛሉ ማለት ነው። እንግዲህ ምሩም ደግሞ ከአማታ ጋር ታወቃለች ማለት ነው። በጣም ደስ ብሏታል። ያው እንግዲህ ደግሞ አንድ ሀሳብ ይዟታል። ምሩ ደግሞ እንግዲህ ማለት ነው እሱም ምንድን ነው ሕመምተኛ መሆኗን እንግዲህ ስትሰማ ቤተሰቦቹ የናሁሜ ቤተሰቦች ምን እንደሚሉ ጨንቋታል ማለት ነው። ምሩዬ እንግዲህ ያው ሕመምተኛ መሆኗን ሲሰሙ የናሁሜ ቤተሰቦች ይቀበሏትን አይቀበሏት ይቀበሉኝ ይሆን አይቀበሉ ያት ሀሳብ ይዟታል። ግን ናሁሜን እንግዲህ በማገኘቷ በጣም ደስተኛ ናት። ግን እንግዲህ ከአማቷ ጋር ትዋወቃለች አማቷም ደግሞ በጣም በጥሩ ሁኔታ ተቀብላታለች ማለት ነው። ግን እንደ በኋላ የናሆሚ የቤተሰቦችን ያንተኛ እንዲሆን ኮኝ ሲሰሙ ከቤተሰቦቹ ጋር ይጣላ ይሆን ላይ ይቀበሉለት ይሆን እኔ ናሆሚም ከቤተሰቦች ጋር እንድጣላ አልፈልግም እያለች እንግዲህ ሀሳብ ይዟታል። እንዲሁም ደግሞ ሰላም ሰላም ደግሞ አሁን ላይ በጣም ህይወት ከብዳታለች። እንግዲህ ሰላም እህቷ በጣም በልጅነቷ እንግዲህ ባል አግብታ በባሏ ብዙ መከራ እንደደረሰባት እና እህቷም ታገር ተሰዳ እንደሄደች እና እሷን ብቻዋን ደግሞ እንደምትኖር ተናግራ ነበር። እና ያው እንደውም ኪራና ፀናት ይሄን እንዴት ነው አንቺስ፣ ሲሆት አጋር ጓደኛ አለሽ ብለው ሲጠይቋት በጣም እየተበሳጨች እና ሆድ እየባሳት ነበር። አሁን ላይ ደግሞ እህቷን ባለችበት ሀገር የእህቷ ባልተቤት ቤተሰቦች እንግዲህ እያሰቃዩባት እና እሷም ደግሞ እንግዲህ እየበጠበጧት ህይወት እንዲያስጠላት እየተናገረች ነበር። አሰላሙ አለይኩም ወረሕመቱላሂ በረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከነጋ ሁሉ ሰላም አልሐምዱሊላሂ ረቢል ዓለሚን በያላችሁበት አላ ሰላማችሁን ያብዛላችሁ። እያልኩት ፀናትና ኪራ እንግዲህ ዲራማ እንደቀጠለ ነው። መከራውም ሁሉም ነገር ለእሶውም ሁሉም አልፎ እንግዲህ ዛሬ ኪራና ፀናት በደስታ ፍቅራቸውን እያጣጣሙ ይገኛሉ ማለት ነው። እንግዲህ በጣም ደስ ይላል። ያው ትግስት ካለ ሁሉም ነገር ያልፋል፣ ማያልፍ የለም። ከዛ ሁሉ መከራ እንግዲህ ያሳለፉትን መከራ ሁሉ እናውቃለን ያሁልሉ መከራ አልፎ ፀናትና ኪራ እንግዲህ በፍቅር እየኖሩ ይገኛሉ፣ አሁን ላይ ማለት ነው። በጣም እየተደሰቱ ይገኛሉ ማለት ነው። ደስታችሁ ያርዝምላችሁ ብለን አንድ እንግዲህ እንደውም ምሩ ደግሞ በጣም ደስተኛ እንዲሆነች ከነሆሜ ጋር እየተሳሳቁ ጽናትም እንዲሁ እያሽኮረ መማት ነበር ማለት ነው። ሰላም መቼም የስራሽን ማለት ነው። ሰላም መቼም ጽናትን አሽኮረ ማገደለቻት ማለት ነው። ያው ጽናት ደግሞ ታፍራለች፣ ኬራንም ታፍራለች። ስለ ፍቅርም ሲያወሯት እንግዲህ ታፍራለች። ብቻ ጽናት ማለት ነው። ሰላም ደግሞ በቃ ታፍራለች፣ ግን አለቃትም ታሽኮረ መማት አለች ማለት ነው እና በቃ በሆነው ባልሆነው ሆኖ እንትን ትላ ታሳፍራ ተላይ ሰላም ማለት ነው። እንግዲህ አዲስ ፍቅር እያለች እንዲሁም እንግዲህ ሰላምን የእህቷ ቤተሰቦች አንድ ለቃችሁም እያሉ በስልክም እየደወሉ እንደሚበጠብጧት እና በደብዳቤ እንደሚረብሿት በጣም ያስለቀስኋት ወይም ደግሞ እየረበሻት እህትሽን ባለችበት እንደ ጓደኛ ሆነን ቀርበን እንገላታለን ብለው ደብዳቤ ጽፎ በጣም ተበሳጭታ እያለቀሰች ነበር። ፀናት ነበረች እንግዲህ የደረሰችላት። ምን ሆነሽ ነው እያለቻት ስታባብላት እየነገረቻን ነበር እና በቃ የኛ ህይወት መቼ ነው በቃ መቼ ነው የሚተውን እያለች በጣም መጥፎ ስሜት ውስጥ ሆና ነበር ሰላም ማለት ነው። እንዲሁም ደግሞ ከቤት ከነፀናት ቤት የወሰዷት ጊዜ ስለ ነፀናት ጽናክትና ኪራ ፍቅር እንዲሁም ደግሞ ምሩም ከናሆሜ ጋ ያላት ፍቅር በጣም ደስተኛ እንደሆነች ና በቃ ህይወት እንደማረድላቸው እየተሳሳቁ እንግዲህ እያመሰገኑ ነበር ስለ ፍቅር ሁኔታቸው ማለት ነው። እዚሁ መሀል እንግዲህ ምሩ ደግሞ ሰላምን፣ ሰላምዬ አንቺስ እንዴት ነው? ጓደኛ አለሽ? ይህ ወታ ጋር እንድን ጓደኛ አለሽ? እያለቻት እየጠይቀቻት ነበር ማለት ነው። እሷ ሰላም ያው ሆን ላይ ምንም ስሜት የላት እንዲህ ያለ ነገር ማለት ምክንያቱም በፊት በህቷ የደረሰ ነገር በጣም ተስፋ አስቆርጧታል እና እኔማ ወንዶችን በጣም ነው በመጥፎ ፊት የማያቸው እያለች ነበር። ምን ምን ማን እንዴት ነው የምታያቸው እያለ ነበር ጽናት ደግሞ እና አይ እኔ ወንዶች ሳያቸው ይመጣልኝ እንጂ አሁን ዳሳይሽ አልችልም እያለቻት ነበር ሰላም ማለት ነው። ምን ማን ነው ደግሞ ይሄ ነገር ቁም ነገር ሲያወሩ ሲሪየስ አትሆን ማደል ሰላም እያለቻ ነበር መሩና እንዴት ነው እኔ የእህቴን ህይወት ምስቁልቁል አደርገው ተደርጋ አሁን እንደገና ስለ ጓደኛ የምታዋሩኝ እያለቻት ነበር። ነውስ እኔም ሁለተኛ ስህተት ምስር ስር እያላችሁ ነው እያለች ነበር። አንዳንድ ጊዜ የሰው ልብ ተሰብሮ እና የሰውት ምስቁልቁል ብሎ ስናይ የራሳችን እንፈራለን ማለት ነው

በእርግጥ ብዙ ብስሮት አላት፣ ብዙ መከራ በእህቷ አሳልፋለች፣ አይታለች፣ ትፈራለች እያ የነበር ጽናት ና። ቢሆንም እኛ ጓደኞቿ ነን። ስለዚህ መፍትሄ መፈለግ አለብን። ብቸኝነቱ እስከ መቼ ነው? በእርግጥም ብቸኝነት መሮኛለን እያለች ነበር ሰላም። ነገር ግን ደግሞ የህይወቴ የእህቴን ታሪክ ወደኋላ መለስ ብዬ ሳየው እፈራለሁ እያለች ነበር። አው ምን ያጋጠመን የእሷን ህይወት ተመሰቃቅሎ ሲቀር እሷም ደግሞ ይሄ ከተለኛ ብላ ሰላም ፈርታለች። እንግዲህ የእህቷ ቤተሰቦች፣ የባሏ ቤተሰቦች የሚፈልጉት ከእሷ ጋር የሆነ ወረቀት ወሳኝ ወረቀት እንዳላቸው ና ያን እንደሚፈልጉና እንዲሁም ደግሞ በዛ ጊዜ በወንድም ማነው የእህቷ ባል እንግዲህ የእህቷ ባል እንግዲህ በፈጸመው ነገር ላይ እህቷን እንፈልጋለን እያው ሲያሰቃዩቸው ስታይ ነው። አሁን ላይ ወንድ ልጅ ያስጠላት ማለት ነው። ቢሆንም ምሩና እንግዲህ ፀናት መላ እንፈልጋለን፣ ተዝሙድ እናወጣታለን እያው ነው ጓደኝነት የጓደኝነትን ጋላችሁ ባይዘወይ ሁሉም መልካም ናቸው።

ምግብ ስሬ እያለ ነበር እና ቡናውን ሰራታ ቁርሱን ሰራታ። ጺም እንግዲህ ቤቴ ቤቴ ብላ ማለት ነው ጠበቀችው። እንግዳ አስተናገዱ ማለት ነው። ከዚያ እንግዲህ እና ሆሜ እናቱ ጋር እየቀለደ ነበር ማለት ነው። ቶቶ ለውለዱ እናትና አባት ታለ ውለዱ ክበዱ እያለች ነበርና ጸላም ደግሞ መቼም ሰው ታገባ ውለዱ ነው የሚባለው፣ እያለች ነበር እና አባት እና እናት ካለ ነው ማድረግ የሚታየው ውለዱ መግባት ብቻ ሳይሆን ውለዱ ክበዱ እያለች እየመከረቻቸው ነበር ማለት ነው። ብቻ እንግዲህ የኪራና የፀናት ፍቅር ተመልሷል። እንግዲህ የምነምሩ እንኳ ቅድም ነው ያማረ ነው። ብቻ ፍቅራቸው እስከ መጨረሻ ያደርግላቸው። በጣም ደስ የሚል ነው። ዋና ውድ ቤተሰብ ሰብስክሪን ሸር እያደረጋችሁ ቤተሰብ ሆኖ